አመማትና አመማትና ትንሽ አሁን ዶክተሩ ባለፈው እርጉዝ ናት ተብና ሩት ላክን ቤት ወሰዷት። ሲወስዳት አረርክስና ይናትም ይሄ በእምብርቴ አማረብኝ ብና እምብርቷን እያሳየች እያሳየች ብርድ ጠቅጥቋት ነው አለ ዶክተሩ። ገጠመ ደግሞ ማለት ነው። አንድ ጥያቄ ያለኝ ለአይኗ መነጽር ታዘዘላት ማለት ነው። ለምንድን ነው? ለአይኑ አይደለም። ወይኔ ለአይኑ አይደለም፣ ቅንድቧ ተበላሽቶ ነው ታቱ ተሰርታ ጎር ነገር ሽል ጎር ነገራችሁ ታችሁ ተሰርታ ቅንድቧ ተመናችቶ ቅንድቧን ለመሸፈን ነው፣ ወይ ደግሞ ያ ቅንድብ እራሱ ነገር ለመሸፈን ነው። ቅንድቧ ምን አነጋጋሪ ይሆናል። አሁን ደግሞ ጡቷን ትሰራነች። ለማየት ያብቃችሁ። ጡቷን ትሰራነች፣ ቂጧን ትሰራነች። ምንም ማረጉት ጉዳን ምንም ማመጡብን ምን መሀት እንዴ!